እራሳችሁ ሴቶች ሆናችሁ እኔ እናንተ እኔ እንደውም በምታደርጉት ልክ እግዚአብሔር ስላላደረገ፣ እግዚአብሔር በጥፉ ስላክ ያመጥቼ ደግሞ ሳወራ ኤቭሪባዲስ ኬም ላይክ ኦ ጌኔ ቆንጆ ነው ነው ነው የቅርታ አድርጌላቸው አሉ። ግን ወደ ህይወቴ ሁለተኛ አትመጡም። ዴር ኢዝ ኖ ዌይ ጓደኛዬ መሆን አትችሉም። እንደ ድሮ አንተቃቀፍም። እንደ ድሮ አብረን አንበላ። እንደ ድሮ ቤቴ አትመጡም። እኔም ቤታችሁ አልመጣም። ኖ ቴንክ ዩ፣ ኖ ቴንክ ዩ። ያ ማለት ግን በቀል ላይ ነኝ እናንተ እንጠላችኋለሁ፣ ልገላችሁ አስባለሁ፣ ክፋታችሁን፣ ውድቀታችሁን ይጠብቃለሁ፣ አይደለም። ሰላሙናችሁ ምንም መልካም የተባለ በምድር ላይ መልካሙ ሁሉ ይጠማችሁ። ከኔ ጋር ግን ጓደኛ አይደለንም፣ ኖ አይደለንም። ተመልሰን አብረን አንበላ። ኖ ኖ ኖ፣ ሁለተኛ እግዚአብሔርን ነው እምላችሁ ሰው ይቅርታ ሲጠይቅ ይቅርታ ማድረግና አብሎ መብላት አብሮ መጠጣት ተመልሶ እንደ ድሮ መዋል የተለያየ ሰው ነገር ነው። እኔ ከአንድም ሶስት ሴቶች ይቅርታ አድርጌላቸው እኔን ዳውን ማድረግ አይደለም እኮ ሊያጠፉኝ ነው የመጡት ከምድር ላይ ሊያጠፉኝ ማለት ነው። ዩ አር ቬሪ ስማርት ለምትናገሪው ነገር አፍሽን ቆጥበሽ ነው አስተዳደግሽን ያሳያል። ማንነትሽን ይገልጻል። ልትሰበር ያልቻልሽም እውነቱን የተናገረ ሰው ሁሌም በዚች ስፔሻሊ አሁን በምንኖርበት ዓለም ላይ ማንም ሰው አይወደውም። ስትቆሚ በራስሽ ማናደድ ይጀምራል ሰዎች። ራስሽን መጠበቅሽ ያናድዳል ሰዎች። አለመሰበርሽ ያናድዳል። ደን የተናገርሽው ነገር ትክክል ስለሆነ እንኳን ወደ ህይወትሽ አይደለም ሊገቡ፣ ጀስት ማርጅን ሊኖረው ይገባል። ይቅርታም ካደረግሽላቸው በኋላ ሰዎች ሊሰብሩሽ ሲመጡ ካልፈቀድሽላቸው፣ ይቅርታ ካደረግሽላቸው በቂ ነው። እግዚአብሔር የሚፈልገው እሱን ነው። ሁለተኛ ከእነሱ ጋር አልበላም፣ አልጠጣም። በትክክል ስትወድቅ ያላነሱሽም አልነበሩም ሚጥሉት እነሱ አይደሉ እንደየት ነበሩ ለማንሳት? የሚጥሉት እነሱ ናቸው። ሁሌም እንወደልሽ የምታደርጊው ነገር ሁሌም የማከብርሽ ማን እንዳሳደግሽ የምትናገሪያቸውን ነገሮች በጣም ተጠንቅቀሽ አስበሽበት ከልብሽ ይቅርታ ርቀሽ፣ እግዚአብሔርን ፈርዘሽ ስለምታረጊ ሪዋርዱን እያገኘሽ ሆነው ቀጥይበት። ይህንን ለልሽ ነው የገባሁት። ቴንክ ዩ ኤል ዬ እኔማ፣ ቴንክ ዩ አመሰግናለሁ። ሰፖርቲቭ እኮ ሁልጊዜ አመሰግናለሁ። እና እኔ ማለት ነው፣ አሁን ይሄ ስለዚች ልጅም እነግራችሁ፣ ስለ ቤቢ ሻወር አወራን አንስተን ነው አይደል? በጣም ነው ያዘንኩት፣ እኔ ሳያት ቪዲዮዋ ተለቋል። ነጮቹ ሁላ ተናዶ እየሰሩ ነው ስለሷ ቪዲዮ ማለት ነው። እኔ ባይ ዘ ዌይ እዚህ ላይ ቁጭ ብዬም ሳወራ መጥቼ ሳወራችሁ በእኔ ምክንያት ብዙ ሰዎች የዳናችሁ እንደሆነ ነግራችሁኛል። እናወራለን በውስጥ ጊዜ ተርፎኝ አይደለም የመጥቼ የማወራ ስራ እየሰራሁ ነው፣ ብዙ ጊዜ የማወራው ወይ ደግሞ እኔ በቃ ጊዜ ተርፎኝ የማወራበት ጊዜ የለኝም። ሲንግል ማም ስትሆኑ በጣም ቢዚ ነው የምትሆኑት። ልጆቻችሁን ብቻችሁን ስታሳድጉ፣ ፎር አወርስ እናንተ ኃላፊነት ሲኖርባችሁ። እኔ አሁን ስንት ሰዓት ነው የተነሳሁት? ስድስት እኩል ነው የተነሳሁት። አይኔ ስር ያስታውቃል፣ በነገራችን ላይ ያልተኛው ቀን ያብጣል ማለት ነው ስሩ። ምክንያቱም በቂ እንቅልፍ አላገኝም፣ ውሃ በደንብ አልጠጣም፣ ምናምን እንደዚህ ይቀጥላል። ይወት እንደዚህ አይቀጥልኝ ከዚህ በለጠ ሻን እንደማደርግ አውቃለሁ። እግዚአብሔር በምን እንደሚከፍለኝ አውቃለሁ። የእያንዳንዱ ነገር እግዚአብሔር ለኔ ያደረገልኝ እኔ ስለሚገባኝ ሳይሆን እሱ ስለሚወደኝ በቸርነት ነው። እንደ ሰው ሆኖ እውነት ለመናገር እንኳን አይደለም ልጆቼን ቴኬር አርጌ ራሴን ቴኬር አርጌ ብቻ የመኖር ይቅርና ራሴን ገመድ ይዤ ማጠፋ ሰው ነበርኩኝ ጋይስ፣ ከዚህ በፊት ነግሬያቸዋለሁ። ቢካዝ ኦፍ ባሌለውበት በብዙ ነገር አቁሞኛል። ሰዎች በነገራችን ላይ ያልተጠራውበት ቦታ እንደዛ ደግሞ የሚጠሯችሁ ሴቶች የነሱን ምስጥር እናንተ ይዛችሁ ያላችሁት ነገር ራሳቸው መጥተው ነግሯቸው በደና ጊዜ እናንተ የናንተ ምንም አያውቁም ማለት ነው። በደና ጊዜ በፎቶ ምን በምናምን ብልግናቸውን በጣም የመከረቻችሁ በቃ፣ አይ እንደዚህ እኮ ልክ አልሰራሽም፣ ባለትዳር ነሽ እያላችኋቸው ያን ነገር ይዛችሁ እናንተ ሶስተኛ ሰው እኮ ይጎዳል። ልጆቹ አበያዩ ይሄን ነገር ብላችሁ ለሰው እንኳን አታወሩት። ለነዛ ሰዎች ከሚገርሙት ወጥቶ እናንተ በዚህ ልክ ዳውን ለማድረግ የሚሄዱ ሰዎች ማለት ነው። እና ዛሬ ላወራ የመጣሁት አካባቢ አችሁ ላይ ያለውን ሰው ጓደኛ በጣም በዚሁም ልክ ደግሞ መልካም ጓደኞች አሉ። እነ ማማዳዋ ጢ ነው ቤዛ፣ እነ ናፊ በህይወቴ ወንዶችም አሉ በህይወቴ ውስጥ ማለት ነው። ስማቸውንም አልጠራቸው። በጣም መልካም መልካም ጓደኞች እግዚአብሔርን ማለት የጓደኝነትን ጥግ ያሳዩ ጓደኞች አሉ። ሁሉም ሰው መጥፎ ነው ማለት አይደለም። ግን ፊሊንጋችሁን ማዳመጥ አለባችሁ። አካባቢያችሁ ላይ የሆነ የሚቆረብ ፊሊንጋ አካባቢያችሁ ያለው ነገር ጥሩ ነገር ካልተሰማችሁ ከዛ ሰው እስከምትሞቱ ልጆቻችሁ ሆዷ ውስጥ ሆዷ ልጇ ተቀጥቅጦ እስከምትሞት ልጇ እስከሚገደድ ድረስ ሴትዮዋ ማለት ነው። ቤቢ ሻወሩን የነበረው ከሰላሳ ሰው በላይ ነው። ሶስቱ ሴቶች ሲቀጠቁጧት ሆዷ ላይ ወጥቶ ፐርፐዝ፣ ሰርፕራይዝ ቤቢ ሻወር አዘጋጅቶላት ዘንጣ መጣ፣ ለብሳ መጣ። ልጇን አጣች ምስኪን። በናትሽ በኢየሱስ ሩስ። ይሄ እንግዲህ ቱ ዊክስ አጎ ማለት ነው። እዚህ አሜሪካን ሀገር ውስጥ ግን ሞኒ ኦፍ ሴኮ ከማ በጓደኞቿ ምን ነበረ? እነዚያ ጓደኞቿ ሰይጣኖቹ ይቀኑባት ነበር ማለት ነው፣ በእሷ ደስታ። አንደኛዋ ምን አለች? ምንድን ነው ስትባል ልጅ ዲዘርቭ አታደርግብሽ አለች። ምን አገባት? እግዚአብሔር የሰጣት ልጅ ዲዘርቭ እንደማታደርግ ነው የሚሰማት። ድስስ አሜሪካን አገር ማለት ነው። ያያችሁ ሰዎች አይታችኋል። ያላያችሁ ሰዎች ደግሞ አሁን ሼር አደረግላቸዋል። ለማማ ዳባ ልኬላታለሁ። የሚገርም ታሪክ ማለት ነው ዘገነነኝ በጣም ነው የሚዘገን ነው በጓደ ቤቢ ሰርፕራይዝ ቤቢ ሻወር ተዘጋጅቶ ላት ነው ጋዝ ዲኮር ተደርጎ ተደግሶ አይተሻላ ኦፕሴ ሲያርጌንድሮ ልኬልሽ ነበር ልኬልሽ ነበር ሶሻል ሚዲያ ላይ እኮ ነው ቲክታክ ላይ ነው እንዴት እንዳላያችሁ አላውቅም በእንግሊዝኛ እና ሰርፕራይዚ እናንተ ጋ ነ ውሃዮ ነው አረ ሰርፕራይዚንግ ቤቢ ሻወር አዘጋጅቶ ልጇን አሳጧት። እንግዲህ እነዛ ደግሞ የነበሩ ሰዎች እነዛ ሲቀጠቁቷት ማንም ሚድ ኦኬ እኔም እንትና ራነርጌም ቲክታክ ራነርጌ ፌስቡክ ይረስጀራ ፌስቡክ ላይም ተለቁ አየሁ። ትናንትና ለሁለት ሰው ሼር አረቁኝ እንዳዩ ማለት ነው። ሰርፕራይዝ ቤቢ ሻወር ተዘጋጅቶ ሰው ልጁን የሚያሳጡበት ዘመን ያለው። ከማን ጋር እንደምንኖር ዊዶን ነው። ዲኮሬት ተደርጎ ዲኮሬሽኑ እንዴት እንደሚያምር ጋይስ፣ ጸጉሯን ተሰርታ፣ ሜካፓን ተሰርታ ያ ሁሉ ሰው ተጠርቶ በዛ ሰው አንድ ሰው አላስቆማቸውም። ወዷን ቀጥቅጦ ልጇ እንዲወርድ እንዲጠፋ ወዷ ውስጥ ሲያደርጉ እነዛ ሰዎች ምንም አላሉ። ማንም አላስቆማቸውም እነዚያን ሶስቱን ሴቶች። በነገራችን ላይ ምን አለ መሰለሽ አንድ ነገር ብዙ ጊዜ እኛ ሴቶች ማስተዋል እያቃተን ነገር ኦልሬዲ የለሁበትም። በሙሉ ኮንፊደንስ ነው የምናገረው። ምክንያቱም ስለሌለኝ ማድረግም ስለማልፈልግ ስለማላረግ አላደርግም እታወቃለሁ። እኔም አላደርግም። እንደዚህ ነገር ለሴቶችም ለብዙዎችም የምመክራቸው ነገር ምንድን ነው የጓደኛ ጋጋታ የሲኦልን በር ያስከፍታል ነው የምላቸው። ከምሬ ነው። ምሽ ቢኮዝ ብዙ ሴት ጓደኞች ሲኖሩሽ ከዛ ውስጥ ሁለቱ መርዛማ ናቸው። በትንሹ መርዛማ። በተለይ ደግሞ በተለይ ደግሞ ለብዙ ሰዎች ምክር ምክር ከምሰጠው ነገር ብሎ ታውቂያለሽ፣ ሕይወታችሁን ቤታችሁን፣ ስኬታችሁን፣ እና ደስተኛነታችሁን ኔቨር ኔቨር አትንገሯቸው፣ አትንገሪያቸው፣ ፍሯት። እኔ የሕይወቴን ስኬታማነት አያም ሲንግል ማም ላይክ ዩ ነው እና

እንዲህ ነው፣ መልካም ነው፣ እንዲህ ነኝ፣ እንዲህ ተሳክቶልኛል፣ እንዲህ ነው ብዬ በምላቸው ቁጥር ለካ እነሱ አንድ ሴንቲሜትር ሁለት ሴንቲሜትር እያሉ ጉድጓድ ይቆፍራሉ። ገብቶሻል። መጨረሻ ላይ ልክ የጉድጓዱ መስፋት ታይዋለሽ፣ ሸርሳት ገቢበት። ከዛም በኋላ ልክ በጣም በስፒድ እየነዳሽ የሆነ ቆፈር ያልናገርሽ ትሆኚ። ልክ እንዲህ ነው ቀጥ አድርገሽ መኪናሽን የምትይዣት። ያዝኩት፣ ግድም አድርጌ ያዝኩት። ከዛ በኋላ ወደ ግራ ወደ ቀኝ ማማተር ጀመርኩኝ። ሳማትር

እኔ በራሴ መቆም ነው ያለብኝ። ከዛ ያስፈልገኝ። ስለዚህ ወደፊት ቁስቁሹን እንዳትቆሙ በሀሳብሽ የሚመጣው ነገር ዝግጁ ሆነሽ ጠብቄ፣ ከዛስ ኔጋቲቭም ፖዘቲቭም እንደሚመጣ ሬድ ሆኜ ጠብቄ። አንቺ አሁን እዚህ ጋር ስትሆኔ እኔ ሞት ነበረ ብታይ ምናምን ተሻለሽ። እኔ ደግሞ ብነግርሽ አሁን ሊለቀሱ ነው የምትወጭ። እኔ ደግሞ ብነግርሽ ደግሞ ኧረ አሪው ሾር ነው የምትይኝና

ቁጭ ብለን ኮ እኮ ምን አይሽ፣ የኔን ታሪክ የምታወሪ ብዙ ሰው እንደዛ ነው የሚለኝ። ክርስቶስን ብዙ ሰው ስለኔ የምታወሪ የኔን ታሪክ ነግሬሽ ነበር እንዴ አንቺ፣ እኔን የምታወሪ ነው የሚመስለኝ ይላሉ ማለት ነው። እንደኛ እንኳን ቸራቸውን ሳያሳዩ በጣም ብዙ ሴቶች ችግር ውስጥ ናቸው። ብዙ ወንዶች ችግር ውስጥ ናቸው። በአብዛኛው ግን ብዙ ሴቶች አቢዩዚንግ ውስጥ ናቸው። ኢትስ ናት ላይክ በባል ብቻ አይደለም፣ በኮሚኒቲ ኮሚኒቲ ውስጥ ሃሜት ሐሜት ሴቶችን እየገደለ ነው። እራሳቸውን እንዳይችሉ ቀና እንዳይሉ እንዳይራመዱ እያረጋችሁ ነው። ሴቶችን እያማችሁ ቸርች ሄዳችሁ ታማላችሁ። ቤተ ክርስቲያን ሄዳችሁ ታማላችሁ። ምግብ ቤት ሄዳችሁ ታማላችሁ። ወዲሻ ሄዳችሁ ሴቷን ካያችሁ ታማላችሁ። የምር እኮ ነው። ማውራት ምንም ችግር የለውም። መተሽ ንገሪን፣ እኔ አዳምጥሻለሁ ብቻ እሺ፣ ይሁኝ እሺ። የምሬን ነው መነገራችን ላይ ራት ላይ ላይ ሴት ልጅ ነው እየጨከነበት ወንድ ልጅ አለም፣ ራሷ ጨካኝ ናት። በኛ ላይ ስጨክንበት እንዴት ነው ጭካኔ። ወንድ ልጅ ሕፃንና ሴት ልጅ ሕፃን ቢኖሩ የምትባለው ሴቷ ናት። እሱስ ይራገጣል። ጠየሽ፣ አለም ይቱ ጋር እንደምጨክን መጀመሪያ ዓለም መጨከን ምጀምሮ ከናች ጓዳ ሳትወጪ ነው። እንደምን ነው እናቴ እኔ እንዲያደርገችው ብለሽ ስታስቢ እሷ ላይ ማለም ጨክና፣ አባት ነው እዚህ ጋር አባት እየገባችሁ ገባሽ። እኔ ደሞ ጎረቤት እንደዚህ እንደጨክነብኝ ስል እኔ ነኝ መጀመሪያ ራሴን ካወቅኩ በኋላ ከአስራ ስምንት አመት በኋላ አለም እንድጨክንብኝ ደግሞ ደሞ የምፈቅደው ራሴ ነኝ። ኖ ፊት ለፊት ወጥቼ እኔ ሁሉን ነገር ማረግ እንላለሁ። ማንም ሰው ባስሯት ማለት እሱ ምክሩ የሚችለው እየሰል የዓለምን ጭካኔ ከግሪበት አታደርጋታል ነው። አባሽ እንዴት ነው ምታናሽ፣ ታማሽ ነው ወዳት ሲጠይቀኝ እንዴት ነው ይሄ ሁሉ ጉድ ወጣቱ? ስትለኝ ዓለም ላይ ጨክኝባት ነው ያልኳት። ዓለም ላይ ጨክኝባት። ዓለም እኔን ጨክና አሳልፋ ሰጠች፣ እኔ ደግሞ በእጥፍ አለም ላይ ጨከንኩባት። መጀመሪያ ዘምኩት በሁለተኛ ደግሞ እኔ በአለም ላይ ጨከምኩባት። ከዛን ዛሬ ላለ ክሰሱ የሆነ ህይወት ኖርኩኝ ድራማ ነው ሲሉ አንዳንድ ጊዜ የሆነ ጋለሪ ለማየት እንደዚህ ገብተሽ ምንድን ነው ብሎሽ ግራ የገባሽ ስዕሎች አሉ። አብስትራክት የሆኑ ምን እንደሆነ ማታውቂያቸው ግን ብዙ ሚኒንግ ያላቸው አብስትራክት ሆኖ ሲያልፍ ሚኒንግ እንዲኖሩ ያደረኩት የመጨረሻ ላይ ከእግዚአብሔር

አዎ፣ አንዳንድ ጊዜ ቆም ብዬ ሳስበው እባካችሁ ሴቶች፣ እኔ በጣም በምክር ታወቃለሁ። በይዞ ዛሬ ሆን የሚያየሽ ሊሆን ይችላል ም ዛሬ ሆና ሊያየሆች ብዙ ጊዜ ነው እንትን ላለው እና እባካችሁ ሴቶች ዓለም ላይ ጨክኑባት የሚል መልእክት አለ። ዓለም ላይ ከጨከነባት ዓለም እኛ ላይ እንዳትጨክን እናደርጋለን። ዓለም ማለት ባል፣ ጓደኛ፣ የዚባዝንኬ ማለት ነው። ዓለም ማለት ዓለም የምትባል ሴትዮ ወይም ዓለም የምትባል ቦታ የለችም። እኛ ነን ዓለም ማለት እኛ ተሰብስበን ማለት ነው። ብዙ ጊዜ ሰዎች ዜ ሰዎች ኢትዮጵያ ሲሉ የሆነች ቀሚ የበት ሴትዩ ያለች ይመስላቸዋል። እንደዛ ኢትዮጵያ እኔ አንቺ ከሌ ከሌ አሜሪካ ሲባል የሆነ ሱፍ የለበሰው ሰውዬ የለም። እኔ አንቺን ትናንትና ተከማችተን ነው። እና ብዙ ጊዜ የሚጨክኑብን የተነሱ ሰዎች ላይ መጨከን አለብን ነው ማለት አለብን። ዳንጋ ነው አንቺ ጋርም ነው መኑሻ፣ ከጀርባዬ ነው የሚጮው። የሆነ አፓርትመንት ፓርኪንግ ውስጥ ነው ቆሜያለሁ፣ እና ሰው እዚህ አውርጄ ለእዛ ነው የሚጮው። የት እንደሚጮው አላውቅም። ያው እኔ ጋር ነው፣ ችግር የለውም። እኔ ለሴቶች አጋዥ ነኝ። ይቅርታ አድርጊልኝና፣ ሴት ስላለኝ፣ ሴት ስለሆንኩ፣ ወንድ ልጅም አለኝና፣ ብዙ ጊዜ ዓለም ጨካኝ ነው፣ ሴቶች ላይ ነው ብዬ ስለማስብ እውነትም ያው ስለሆነ ሴቶችን በሁለት እግራቸው እንዴት እንደሚቆሙ መጨከን ያለባቸው ነገር ላይ መጨከን። ቅድም ደግሞ ስለ ይቅርታ ስታወሩ ሰምቼሻለሁ። ይሄ የኔም ሀሳብ ነው ይሄ የኔም ሀሳብ ነው የኔም ኦፒኒየን ነው እና ብዙ ጊዜ የምንላለው ይቅርታ እንድናደርግ እግዚአብሔርም እኛን ከኃጢአታችን ይቅር ብሎን የለ ይህን ጉዳጉድ ተሸክመን ይቅርታ ማድረግን የመሰለን ነገር ምድር ላይ የለም። ግን ብዙ ጊዜ የምለው ነው ይቅርታ ማድረግ ማለት እንደ ትናንትናው አብሮ መብላት አብሮ መጠጣት አይደለም።